የማርቲን ኦዲጋርድ ጉዳት፣ የክሊያን መባፔ ወደ ሜዳ መመለስ፣ የሃላንድ ሪከርዶችን መሰባበር። ሰላም ሰላም! ወደ ፉትቦል ማዕድ ተከታዮች እንዴት አላችሁ? ፉትቦል ማዕድ ዘወትር ወደ እናንተ በእግር ኳስ አጫጭር መረጃዎች እና ፕሮፋይል ነክ በሆኑ ጉዳዮች እየደረሰ ይገኛል። አሁንም ከማርቲን ኦዲጋርድ እስከ ክሊያን መባፔ እንዲሁም ሌሎች እግር ኳሳዊ መረጃዎችን በአጫጭሩ እናስመለከታችኋለን። አብሮነታችሁ አይለያል። ላይክ ኮሜንት፣ ሰብስክራይብ እና ሼር ማድረጋችሁንም እንዳትረሱ። ማርቲን ኦዴጋርድ እስከ ህዳር አጋማሽ ወደ ሜዳ እንደማይመለስ ታውቀዋል። የአርሰናል ክለብ አምበል የሆነው ማርቲን ኦዴጋርድ በደረሰበት የጉልበት ጉዳት ምክንያት ከህዳር ወር የዓለም አቀፍ ጨዋታዎች እረፍት በኋላ ወደ ሜዳ እንደሚመለስ ተረጋግጧል። የ26 ዓመቱ የመሃል ሜዳ ተጫዋች መድፈኞቹ ጥቅምት አራት ቀን ዌስትሃምን ባሸነፉበት ጨዋታ የመጀመሪያው አጋማሽ ላይ ነበር ጉዳቱ የደረሰበትና ከሜዳ ለመውጣት የተገደደው። ክለቡ ጉዳቱን ተከትሎ ባወጣው መግለጫ ኦዴጋርድ በወቅቱ የነበረበትን የዓለም አቀፍ ጨዋታዎች እንደሚያመልጡት ቢያረጋግጥም ወደ ሜዳ የሚመለስበትን ትክክለኛ ጊዜ ግን ከመግለጽ ተቆጥቦ ነበር። አሁን የወጡ መረጃዎች እንደሚያመለክቱት የጉዳቱ መጠን ከፍ ያለ በመሆኑ ተጫዋቹ እስከ ህዳር ወር አጋማሽ ድረስ ከሜዳ የሚርቅ ይሆናል። የዜና ለአሰልጣኝ ሚካኤል አርቴታ ቡድን ከባድ የኪሳራ ሲሆን ኦዴጋርድ በቀጣይ ወሳኝ ጨዋታዎች ላይ እንደማይሰልፍ አረጋግጧል። ከሚያመልጡ ጨዋታዎች መካከልም በፕሪምየር ሊጉ ከፉላም፣ ከክሪስታል ፓላስ፣ ከበርንሊ እና ከሰንደርላንድ ጋር የሚደረጉ ጨዋታዎች ናቸው። በአውሮፓ ቻምፒዮንስ ሊግ ከአትሌቲኮ ማድሪድ እና ስላቪያ ፕራግ ጋር የሚደረጉ ጨዋታዎች ይገኙበታል። በኦዴጋርድ ጉዳት ዙሪያ ሴታቸውን የሰጡት የቀድሞ የኖርዌይ ብሔራዊ ቡድን ዶክተር ላርከስ ኤንግስ ፕሬሰን እንደሚሉት ኦዴጋርድ ያጋጠመው ጉዳት ቀለል ያለ አይደለም። እንዲያውም ከሁለት ወራቶች በላይ ከሜዳ ሊያርቀው እንደሚችል ጠቁሞ ነበር። ዶክተሩ እንዳሉት በአሁኑ ወቅት ተጫዋቹ በቅርበት እንደማወቃቸው በርካታ ሳምንቶች በእረፍት ማሳለፍ አለበት። ኦዴጋርድ ከዓለም አቀፍ እረፍት በኋላ አርሴናል ከሰሜን ለንደን ተቀናቃኝ ቶትናም ጋር ህዳር 14 ለሚያደርገው ታላቅ ጨዋታ በጊዜ ማገገም የሚችል እንደሆነ የሚታይ መሆኑም ተመልክቷል። ኖኑ ማዶኬ፣ ካይ ሃቨርትዝ እንዲሁም ገብርኤል ጄሱስ አሁንም ጉዳት ላይ ያሉ የአርሰናል ተጫዋቾች ናቸው። ሰባተኛ ሳምንቱ ላይ የደረሰውን እንግሊዝ ፕሪምየር ሊግ መድፈኞቹ በ16 ነጥብ እየመሩት ይገኛል። ቀጥሎ መረጃችን የሚወስደን ወደ ጃክ ዊልሼር ይሆናል። ሉተን ታውንን በአሰልጣኝነት ተረክቧል። የቀድሞው የአርሰናል እና የእንግሊዝ ብሔራዊ ቡድን አማካኝ ጃክ ዊልሼር የሊጋ አንድ ቡድን የሆነውን ሉተንታውንን በአሰልጣኝነት ለመምራት ተረክቧል። እግር ኳስን እስከፈለገው ደረጃ ድረስ በጉዳት መጫወት ያልቻለው ጃክ ዊልሼር በአሰልጣኝነቱ ከመጣ ሰንበት በት ማለቱ ይታወቃል። 33 ዓመቱ ላይ የሚገኘው ዊልሼር ኬኔልወርዝ ሮድ ጋር ከአንድ ዓመት በፊት ካሳለፈ በኋላ በዚህ ወር መጀመሪያ የተሰናበቱትን ማትብሉን ፊድን ተክቶ የሉተንታውን አሰልጣኝ ሆኗል። በቀጣይ ጃክ ዊልሼር በሊጋ አንድ 11ኛ ደረጃ ላይ የሚገኘውን ሉተንታውንን ታውንን በማሰልጠን የሙሉ ጊዜ አሰልጣኝነት ስራውን አሃዱ ብሎ ይጀምራል። ዊልሼር በ2022 እግር ኳስ መጫወት ካቀሙ በኋላ የአርሰናል 18 ዓመት በታች አሰልጣኝ በመሆን ማሳለፉ ይታወሳል። ጃክ ዊልሼር የሉተን አሰልጣኝ በመሆን የሚያደርገው የመጀመሪያ ጨዋታ ቅዳሜ ዕለት ከማንስፊልድ ታውን ጋር በሜዳ የሚደረግ ይሆናል። ሉተን ታውን በ2023 በሮብ አድዋርድ እየተመራ ወደ ፕሪሚየር ሊጉ ያደገ ሲሆን፣ በዛኑ ዓመት ከፕሪሚየር ሊጉ መወረዱ ይታወሳል። ወደ ፕሪሚየር ሊግ እንመለሳለን። ክሪስታል ፓላስን ነው የምናገኘው። ክሪስታል ፓላስ የአሰልጣኙን ውል ለማራዘም ንግግር እያደረገ ነው። ክሪስታል ፓላስ አሰልጣኝ ኦሊቨር ግላስነር በንስሮቹ ቤት ውል እንዲያራዝም ንግግሮች እያደረገ እንደሚገኝ የክለቡ ሊቀመንበር ስቲቭ ፓሪሽ ተናግረዋል። የ51 ዓመቱ አሰልጣኝ ውል በዚህ ውድድር ዘመን መጨረሻ ላይ የሚጠናቀቅ በመሆኑ በክለቡ የመቆየቱ ጉዳይ አጠራጣሪ ነው። ኦስትሪያዊ አሰልጣኝ በዚህ ክረምት መጀመሪያ ላይ አዲስ ውል ቀርቦላቸው ቢቆይም ውሉን ሳይፈረሙ መቅረታቸው ይታወቃል። ሊቀመንበሩ ለቶክ ስፖርት እንደተናገሩት ኦሊቨርን ማቆየት እንፈልጋለን፣ አንዳንድ የመጀመሪያ ንግግሮችም አድርገናል ብለዋል። ግላስነር በየካቲት ወር 204 የፓላስ አሰልጣኝ ሆነው ስራቸውን የተረከቡ ሲሆን ያለፈው የውድድር ዘመን ለክለቡ የመጀመሪያውን ዋና የኤፍኤ ካፕ ዋንጫ እንዲያሸንፉ አድርገዋል። በዘንድሮ ውድድር ዘመን ደግሞ በእንግሊዝ ፕሪሜር ሊግ ስድስተኛ ደረጃ ላይ ተቀምጠዋል። ብዙ የፕሪሜር ሊጉ ታላላቅ ክለቦች ፈላጊያቸው ሆነው ስማቸው እየተጠቀሰ ይገኛል። ወደ ስፔን ሄደን ክሊያን መባፔን እናገኛለን። የሎስ ብላንኮዎች የፊት መስመር ተጫዋች ክሊያን መባፔ ከቀናት በፊት መጠነኛ ጉዳት እንዳጋጠመ ይታወቃል። ይሁን እንጂ ክሊያን መባፔ በሳምንቱ መጨረሻ በሚደረገው የሄታፌ ጨዋታ ዝግጁ እንደሚሆን ተገልጿል። በሌላ በኩል ፍራንኮ ማስታንቱን ያጋጠመው ጉዳት ከባድ አለመሆኑና ከሚያደርገው ተጨማሪ ምርመራ በኋላ ስለ ሁኔታው የበለጠ እንደሚታወቅ ተዘግበዋል። ተከላካዩ ዲን ሆጅሰን በበኩሉ ጉዳቱ በጉዳቱ ምክንያት ቀጣዩ የሄታፌ ጨዋታ ያመልጧል ተብሎ ተነግሯል። ሌሎች በቀጣይ የኤል ክላሲኮ ጨዋታ ይደርሳል ተብሎ እንደሚጠበቅም ዘ አትሌቲክ አስነብቧል። አሌክሳንደር አርኖልድ እንዲሁም ዳኒ አሌክሳንደር አርኖልድ እንዲሁም ዳኒ ካርቫል በበኩሉ ለባርሴሎና ጨዋታ ሊደርስ እንደሚችል ተገልጿል። ወደ ሃላንድ ጉዳይ እንሄዳለን። ቁጥራዊ ጉዳዮችን ነው እንዳስሰብ። ሃላንድ ሪከርድ መስፈሩን ቀጥሏል። ከሮናልዶ እና ሜሲ ፈጥኖ ሃምሳ ግቦች ላይ ደርሷል። አርሊንግ ብራውት ሃላንድ ለሀገሩ ኖርዌይ በተሰለፈባቸው 46 ጨዋታዎች 51 ግቦችን አስቆጥረዋል። የ25 አመቱ አጥቂ ከየትኛውም ተጫዋች በተሻለ በጥቂት ጨዋታዎች እዚህ ቁጥር ላይ ፈጥኖ የደረሰ የመጀመሪያው ተጫዋች ሆነዋል። ክርስቲያኖ ሮናልዶ ለሀገሩ 50 ግቦች ላይ ለመድረስ 114 ጨዋታዎችን አድርጓል። ሊዮኔል ሜሲ ደግሞ 50 ግቦችን ለማስቆጠር 107 ጨዋታዎች አስፈልገውት ነበር። የ25 አመቱ አጥቂ ሃላንድ ከክርስቲያኖ ሮናልዶ እና ሊዮኔል ሜሲ በበለጠ ለሀገሩ 50 ግቦች ላይ ፈጥኖ በመድረስ የሚስተካከለው የለም። የቀድሞ የኢራን ብሔራዊ ቡድን አጥቂ አሊ ዳኢ ደግሞ በጥቂት ጨዋቶች መቶ ግቦች ላይ ፈጥነው በመድረስ ቀዳሚው ነው። የቀድሞ የባየር ሙኒክ እና አልሼባብ አጥቂ በ131 ጨዋቶች ነው መቶ ግቦችን ያስቆጠረው። ውድ ተመልካቾች ከፉትቦል ማእድ አጫጭር እግር ኳሳዊ መረጃዎችን የዳሰስንበት ጥንቅርን ይመስላል። ከሌሎች ዝግጅቶች ጋር አብራችሁን ቆዩ። ላይክ፣ ኮሜንት፣ ሰብስክራይብ እና ፎሎ ማድረጋችሁ ነው እንዳትረሱ። ሰላም።